እሱ ምንድን ነው ያው አብዛኛውን ጊዜ እኔን መሀመድ ሰርፕራይዝ ያደረገኛል። ሙፋጫ እንዲሁም ሰርፕራይዝ ያደርገኛል እና አብዛኛዎቻችሁ ደግሞ እኛ ደግሞ እሱ ሰርፕራይዝ ሲደረግ ማየት እንፈልጋለን እና ምን እያላችሁ ነበር። እና በዛው መሸት እየበላን ነበርና ዛሬ እሱን ሰርፕራይዝ ያደረገው እፈልግ ያለው ከቤት ወጣ ብሏል። ሰርፕራይዝ ማድረገው ጫማ ነው። ጫማ ብዙ ጊዜ መግዛት አስቧልና ያው አንድ ነገር ለአንድ ሰው መግዛት ስታስቡ ፍላጎቱ ምን እንደሆነ ግራ ይገባችኋለ ማለት ነው። እኔ ደግሞ እሱ ያው እገዛለሁ እያለ ሲል ሰሳል ስለሰማሁትኝ እስኪ ገዝቼ ለምንኔ መፋጫ አላረገ ይህ ትናንትና ገዝቼ አስቀምጫዋለሁ። ጫማውን አላየውም። አላየሁም ግን መጀመሪያ የምሰጠው የድሮውን ጫማው ነው ማለት ነው። የድሮውን ጫማውን ሰጠውኝ እና ከዛ አዲሱን ብቀረገዋለሁ። አብራችሁ ተከታተሉ። እንደ ውልለት አለን አሁን ማለት ነው እንደ ውልለት ይመጣ እና ሰርፕራይዝ አለ ይሆናል ማለት ነው። ጎረቤት ነው እሱ ይመስላል። ጎረቤት አባቴ ነበር እና እዛ ሄደዋል እንደርሶ ሲመጣ ይሄ ደግሞ ያንን አጋጣሚ መጠቀም አለብኝ ብዬ አስባለሁ። የተቆነጠነጥኩ ነበር ያኔ ውድድር ምን ላውጣው ደቂቅ የሆነ ጫማውን ግን እንዴት አድርጌ ላውጣው ምናምን ነበረ ማለት ነው እና አሁን ደውልለት አለሁኝ። ይመጣል ቆይቶ አልከሄደ ግን ብጠብቀው ብጠብቀው እንትን አለኝ ማለት ነው እና ደውልለትና ከዛ ይመጣል ማለት ነው። አሁን እየደወልኩ ነው። እየጠራ ነው። እስቲ እና ተከታተሉ። እስከዛም ድረስ ሰብስክራይብ ሄሎ፣ አሰላሙ አለይኩም፣ አማን ነው እንዴ ናቶ ለማን ያቦሎ ለወጣ ነው። ልሄድ ነው ና፣ እኔ ወይ ቁልፍ ላስቀምጠልህ? አ አው ናቶ እሺ። አሁን ደውዬለታለሁ፣ ይመጣል። እንግዲህ ታውታላችሁ ማለት ነው። ግን ለወጣ ነው ያልኩት። ካሜራ ደቅሜ ነው የምጠብቀው እና ሶስት ከሚወጣ ድረስ ደግሞ ላይክ ሰብስክራይብ አድርጉ፣ ቻናላችን አሳድጉትን። ቻናላችን ሰዓታችን እየሞላነው እየሞላ ለሞይ ተዝብ ሆን ትላላችሁ፣ እና ቪዲዋችንን ትንሽ ነው የቀረን ናጫውትልን ማለት ነው። እንወዳችኋለን፣ አብራችሁን ተከታተሉ። እንሻአላ ለእናንተ ደግሞ ከዚህ የበለጥ የሚያስተምር ነገር እንለቅ ያድርገን። ቪዲዮም የሚያሰረቻ የሚለቅባችሁን እንሻአላ። መጡ ይሄ መጣችሁ እንዴ? እሄዳለሁ ወደ ከተማ ከተባ ለወጣት ያው እንግዲህ አህ ቪዲዮ እየሰራሁ ነው እንግዲህ ና ሰላም ብላችሁ እስኪ እዛው ቁጭ ብለህ ባለህበት ወይ ከዚህ ነው ና ከዚህ ወይ ላዙ ነው አራና ከዚህ ፍስ ና ከወዲህ ነው ከዚህ ነው እኮ በዛ ዙርና ቪዲዮአችንን እንዲያታቋርጠው እንዲሁ ዛሬ ቪዲዮ እንስራ ብዬ ነው ልጄ

ለማንኛውም ሌላ ሰርፕራይዝ አለው። በቃ አሁን አጓጉቸው፣ አሁን እንዲዛ አድርጌው አልቀርም። ሌላ ሰርፕራይዝ አለው። ይጠብቁኝን ካወራችሁ እስከዛ ድረስ እንግዲህ ከታገሰ ታሚስቶል ያለ ሀገሬ ሰው

እስኪ ቆይ ቤተሰብ እንግዲህ አንዴ ጠብቁኝማ። ትንሽ እግሩ የሚጠልቅ ይመስለኛል። ስለዚህ አላህ አክበር። ጫማዊቱ በነገሩ ትንሽ ቀላል ላይ ነው፣ እንገዛ አይነት ነገር ይመቸኛል። ጫማዊ ይሄን ነው ብዙ ጊዜ የምለብሰው። ሌላ ማለት ያው ትንሽ ጥርሱ አላቅ ብሎ ያልጣ ነው እንጂ የሞጨለጭ ሳስታ ነው እንጂ። እስቲ ካልስ ያለኝም የልብሶ። እስቲ እንግዲህ ቤተሰቡ እነሱ ናቸው የሚፈርዱት። እንግዲህ ይፈርዱ፣ ለእናንተ ነው። እስቲ እኔ ይመስላል ሰፊ ነው። ያው ካልስ ሶል ምናምን ሲጨማመርበት ይሆናል። እንግዲህ ያው ስጦታ እና ቀመራን ነው እንግዲህ ይሄን መሰል ቤተሰብ ሰርፕራይዙ ለማንኛውም ተሳክቶልሻል። አሪፍ ነው፣ አሪፍ ሾዲያ ናት። ይሄ ወድጃት አለው። ብራንድ ለባሽ ነኝ ነገራችን ላይ ብራንድ ለባሽ ነኝ፣ ናይክ ነኝ። እንግዲህ ናይክ ናታዋል እንታዋት ያው ትንሽ ሰፋ ብላለች፣ ሰፋ ብላለች። ቆይ መልክታለች፣ ሰፋ ብላለች። ገበራውን እንጨምርባታለን። ቅለቷ ተመችቶኛለች እንግዲህ በጣም ቴንኪዩ ብያለሁ ነው ሲያቀፍል አድርግሽ በጣም ደስ ብሎኛል። ምንም ቢሆን በነገራችን ላይ አንድ ጫማ ነበር እና ትንሽ ተጎድተብኝ ነው እንግዲህ አልበስኳት እንጂ ደሞ ጨርቅ ሱሪና ማላበሻ ናት። ዛሬ ነገር እያልኩ ነበር ለመግዛት አስቤ ነበር ማለት ነው። እንግዲህ በአቋራጭ ተገዝቷል ማለት ነው። ማሻአላህ ተባረክ። እንግዲህ ረጅም እድሜ ብያለሁ። ላንቺም እንግዲህ እኔ ደሞ ከዚህ በተሻለ ነገር አንቺን ሰርፕራይዝ አርጌ ያውን ሰጠን። በጣም ቴንኪው ብዬ ያለው ቤተሰቦቼ እንግዲህ ላይክ ሰብስክራይብ ያደርጋችሁ፣ ይህን ቪዲዮ ሸር አድርጉልኝ። እንግዲህ ይህን ይመስላል ሰርፕራይዝ። ለማንኛውም ተመችቶኛል። ይሄ ነው እንግዲህ ኦሪጂናል ብራንድ የናይክ ጫማ ነው። ኦልሞስት ይሄ ከአራት ሽ እና አምስት ሽ ነው አሁን ያለው ገበያ። ስለዚህ ቀላል አይደለም ማለት ነው። በጣም ነው የማመሰግነው። በጣም ቴንኪው ነይ፣ እኔ ልቀፍሽም አሁን እንደዚህ። እኔ እንዲህ ፈርጡ ፎጣ ልጭመቅሽም እና ይሄን ይመስላል ማሻአላህ። ለማንኛውም ደስቦኛል፣ ደስቦኛል። የሰብ እንግዲህ የዲስታይ እናንተም ዲስካላችሁ ላይክ ሰብስክራይብ በማድረግ ኮሜንት በመጻፍ ጨርሱልኝ ማለት ነው። አሰላሙ